ሰዋል መረጃችንን መቀጠል ይችላልን አመሰግናለሁ አፈወርቅ ተመልካዮቻችንም እንደዚሁ አመሰግናለሁ በቀዳሚነት በያዝነው ጉዳይ ላይ የቻይና ሳተላይትን ለማምጠቅ ዝግጁ ስለመሆኗ የተደረሰ ተደረሰ ወይ ደግሞ የተዘገበ መረጃ ነው ጆና ነው በፊት ገጹ ይዞት የወጣው እንግዲህ አለማት የጠፈር ምርምርን በተለይ በሳተላይት ምርምሮችን የህልውናቸው ምንጭ እያደረጉ ይገኛሉ አሁን ላይ ኃያልነታቸውን ከማስጠበቅ ባሻገር የሉዓላዊነት አንዱ አካል አድርገው እንትን ይላሉ እና አሁን ላይ ደግሞ ቻይና ሻንዙ 21 የተሰኘች አንድ የሳተላይትን ለማምጠቅ ዝግጅት መጨረሷን ነው የተናገረችው። እንግዲህ ይህ የሳተላይት ምልከታ የተለያዩ ተግባራትን የሚያከናውን ነው። በርካታ ተግባራትን የተሰጠው ወይ ደግሞ ሚሽኖችን የተሰጠው የሳተላይት ነው። ሳተላይቱ እንግዲህ የጤና እንደዚሁም ደግሞ አጠቃላይ የአየር ትንበያን እና አደጋዎችን መቆጣጠር የሚችልበትን ሁኔታን ወደ ጠፈር ተልኮ እነዚህ መረጃዎችን ይሰጣል ተብሎ ነው የሚገመተው። አጠቃላይ እንግዲህ ይህ የሳተላይት ለመምጠቅ ሁሉን አቀፍ ዝግጅት ተደርጎለት ለመምጠቅ ዝግጁ መሆኑን ነው የተናገረው። ምርመራ ተደርጎ ማለትም አጠቃላይ ደህንነቱን ምርመራ ተደርጎለት አስተማማኝ የደህንነት ሁኔታ ላይ እንደሚገኝ ነው ዩኑዋ በፊት ገጹ ላይ ይዞት የወጣው መረጃ የሚያሳየው። እንግዲህ ዓለማት በሳተላይት ደህንነታቸውን ከመጠበቅ አልፎ አጠቃላይ ሀብትንም ጭምር እንደዚሁም ሉዓላዊነታቸውን የሚያስጠብቁበት አንዱ የቴክኖሎጂ ወይ ደግሞ የሳይንስ ዘርፍ ሆኖ ይገኛል እና ቻይናን በዚህ ዘርፍ አንድ ተገዳዳሪ የዓለም ሀገር ሆና ተገኝታለች። እንግዲህ ይህ ሳተላይት ጃንጉ ከተሰኘ ያለን የሳተላይት ማምጠቂያ ሴንተር ወይ ደግሞ ማዕከል ነው እንዲመት የተደረገው። እና ይህ የዘገበው እንግዲህ የዥኗ ሲሆን አጠቃላይ የቻይና ስፔስ ሳይንስ ኤጀንሲን ዋቢ አድርጎ ነው የተዘገበው። በፊት ገጽ ላይ እንግዲህ በርካታ መገናኛ ብዙኃን ዥኗን ጨምሮ በርካታ የመገናኛ ብዙኃን እየተቀባበሉት የሚገኙ ዛሬ ከሰዓት ወይ ደግሞ ዛሬ አጠቃላይ ብሎ ተለያዩ መገናኛ ብዙሃን ላይ የፊት ገጽ ላይ የተነበበ የሚገኘው አንዱ ጉዳይ ቻይና ሳተላይትን ለማምጠቅ ዝግጁ መሆኗን ነው። ይህ ሳተላይት እንግዲህ በቅርቡ ይመጥቃል ቃል ተብሎም ነው የሚጠበቀው። ሌላኛው ጉዳይ ስናልፍ የሉትኒያን ጉዳይ እናገኛለን። ሉትኒያ እንግዲህ ሰሞኑን የአየር ክልል ተጥሷል ብላለች። ዛሬ ላይ እንግዲህ የተባበሩት ይቅርታ፣ የአውሮፓ አባል ሀገራት የአውሮፓ አባል ሀገራት በብራስል ስብሰባ እያደረጉ ይገኛሉ። በዚህ ስብሰባ ላይ የተለያዩ ውሳኔዎች ተወስነዋል። እንግዲህ በተለይ ዩክሬንን መርዳት በሚቻልበት ሁኔታ ላይ የተለያዩ ውሳኔዎችን አሳልፈዋል። እንደዚሁም ደግሞ አጠቃላይ የአውሮፓ ሀገራት የጦር መሳሪያቸው ነው ደግሞ የጦር አቅማቸውን በልክ እንገንባ የሚለው ላይ በርካታ ውይይትን አድርገዋል። በተለይም ዩክሬንን ማገዝ በሚችሉበት፣ ሩሲያ ማንበርከክ በሚችሉበት ላይ ሰፊ ውይይት አድርገዋል። በዚህ ውይይት እየተደረገ ባለበት ሰዓት ላይ ነው እንግዲህ ሉትኒያ አየር ክልሌ ተጥሷል ስትል ክስ ያቀረበችው። አየር ክልሌ ጥሳለች ያለችው ደግሞ ራሽያ ነች። የሩሲያ ሁለት የጦር ወታደራዊ አውሮፕላኖች አየር ክልሌን ጥሰው ሲበሩ ነበር ነበረ። ከቀኑ ስድስት ሰዓት ላይ ይህንን ሲያደርጉ ነበረ ስትል ነው የተናገረችው። እነዚህ አየር እንትኖች እንግዲህ እሱ ሰላሳ የሚባል ና የተዋጊ ጀትና እንደዚሁም ደግሞ ጀቶችን ወይ ደግሞ የአየር ኃይሎችን በአየር ላይ ሆኖ ነዳጅን መሙላት የሚችል አንድ የጦር አውሮፕላን ጭምር ሲጓዝ ነበረ በ700 ሜትር ከፍታ ላይ ሲጓዝ እንደነበረ ነው የአልጀሪያ ዘገባ የሚያመለክተው። እንግዲህ ይህ የሆነበት አጠቃላይ የአውሮፓ ሀባል ሀገራት የውይይት እያደረጉበት ባለበት ወቅት ነው። በዚህ ውይይታቸው እንግዲህ አሜሪካን ማለት ይቅርታ የዩክሬንን መደገፍ በሚችሉበት ሁኔታ ላይ በርካታ ውይይቶችና ፍሬያማ ውይይቶች እንዳደረጉ ነው ሲናገር የነበረው። በዚህ ውይይት ላይ ያለ ሩሲያ ይህንን ማድረጓ ከኔቶ ጋር ጥል ውስጥ መግባቷን የተነገረበት ሁኔታ ነው ያለው። በተለይም እንግዲህ ይህ አየር ክልልን ጥሳለች ስትል ብራሲል ሉቲና የከሰሰችውን ክስ ሩሲያ በበኩሏ ውድቅ አድርገዋለች። ይሄ ተራ ውንጀላ እና ከኔቶ ጋር ለመጋጨት ኔቶ ደግሞ ወደ እኔ መጥቶ ጠብን እየፈለገ ይገኛል ስትል ይህንን ጉዳይ አስተባብላለች ተብሏል። እንግዲህ ሩሲያ በርካታ ሀገራትን ከዚህ ቀደም የአየር ክልላቸውን ጥሳ በአየር ክልላቸው እንደፈለገ ስትበር እንደነበረ ይታወሳል። ይህ ጉዳይ ዛሬ ከሰዓት ላይ በሰፊው የተለያዩ መገናኛ ብዙሀን ሲዘግቡት የነበረ ጉዳይ ሆኗል። ሌላኛው የጋዛና እስራኤልን ጉዳይ እንመልከት። የጋዛና እስራኤል ጉዳይ እንግዲህ በርካታ ችግር ያለበት የዓለማችን ወደሞ የክፍለ ዘመናችን ማለት በሚቻል መልኩ እጅግ አስቸጋሪና አደገኛ የሆነ ጦርነት የተከሰተበት ስፍራ ነው። ከዚህ ጋር ተያይዞ እንግዲህ በአሜሪካ አሸማጋይነት ከሰሞኑ ይህ ጦርነት እልባት አግኝቶ ነበረ። ምንም እንኳን እልባት ቢያገኝም እስራኤል በተደጋጋሚ የተለያዩ ምክንያቶችን እየፈጠረች በጋዛ የተለያዩ ጥቃቶችን እየፈጸመ ትገኛለች። ከዛ ባሻገርም እንግዲህ ጋዛንም ተሻግራ በሌሎች ሀገራት ላይ እንደ ሊባኖስና ሶሪያን ጨምሮ ጥቃትን እያደረሰ ትገኛለች እና ይህ ጥቃት እጅግ አስነዋሪ የሆነ ጥቃት ነው ሲሉ በርካቶች እየከሰሱ ይገኛሉ። በዛሬው ደግሞ የህግ አውጪ ምክር ቤቷ ወይ ደግሞ ፓርላማ የእስራኤል የዌስት ባንክ ዚዝ ውሳኔ ማሳለፉ ነው የተነገረው። እንግዲህ የእስራኤልና የሀማስ ድርድር አንደኛው እስራኤል የሀማስ የያዘችውን ቸኞ ይዞታ ትለቃለች፣ እንደዚሁም ደግሞ የሰብአዊ እርዳታ በሰፊው ይገባል የሚል ጉዳይ ነበረ። ነገር ግን ከዚህ በተቃራኒው እስራኤል እያራመደች አግለችው ዌስት ባንክን ሙሉ በሙሉ ለመቆጣጠር ዝግጅት ማድረጓንና እንደዚሁም የህግ አውጭ ምክር ቤት ይህንን ውሳኔ መወሰኑ ነው የተነገረው። ከዚህ ጋር ተያይዞ እንግዲህ በርካታ ሀገራት ትችታቸውን እያቀረቡ ይገኛሉ። በተለይም ደግሞ አሜሪካ፣ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ቁጣውን አሰምቷል። ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንትም እንደዚሁ በአውሮፓ አባል ሀገራት ላይ እያደረጉት ስብሰባ ባለበት ወቅት ይህን ጥያቄ ተጠይቀው አሜሪካ ይህን ነገር እንደማትፈቅድ ነው የተናገሩት እና አጠቃላይ በዛሬው ዕለት በስፋት ሲዘገቡ የነበሩ ሁነቶች እነዚህን ይመስላሉ። አፈወርቅ ሄኖክ ለውጪ መረጃዎች በጣም አመሰግናለሁ። እጅጋድጋ አመሰግናለሁ። ተመልካቹ፣ እንቀጥላለን። በሌሎች ጉዳዮች እንግዲህ ከአፍታ ቆይታ በኋላ ስንመለስ ስፖርትን ነው የምናገኘው። አብራችሁን ቆዩ።